ጣና አስጠለኝ። እንደምን ዋላችሁ ክቡራትና ክቡራን ተመልካቾቻችን፣ ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዜናዎች እናልፋለን። ደግነት መኩሪያ ነኝ። ሲንቄ ባንክ የስፖርት ዜናዎቻችን የክብር አጋር ስለሆነ ከልብ እናመሰግናለን። በሴካፋ ዞን ከ17 ዓመት በታች ውድድር ኢትዮጵያ ሶስተኛ የምድብ ጨዋታዋን ከሶማሊያ ጋር ዛሬ ታደርጋለች። በኢትዮጵያ አስተናጋጅነት እየተካሄደ በሚገኘው ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ የሴካፋ ውድድር ኢትዮጵያ ዛሬ የምድቡን ሶስተኛ ጨዋታዋን ነው የምታደርገው። ጠንካራ ጅማሮን ያደረገው የኢትዮጵያ ወጣት ቡድን ያደረጋቸውን ሁለቱንም የምድብ ጨዋታዎች ያሸነፈ ሲሆን ዛሬ ደግሞ ቀን አስር ሰዓት ላይ ሶስተኛ ተከታታይ ድሉን ለማስመዝገብ ይጫወታል። የኢትዮጵያ ከ17 ዓመት በታች ቡድን ምድብ አንድም በ6 ነጥብ እየመራ ሲሆን የዛሬ የተጋጣሚ ሶማሊያ በ2 ነጥብ ሁለተኛ ደረጃ ላይ ተቀምጣለች። ጨዋታው በአበበ ቢቂላ ስታዲየም ይደረጋል። በዚሁ ምድብ ቀን 7 ሰዓት ላይ ኬንያ ከሩዋንዳ ጨዋታቸው ስራቸውን ያድርጋሉ። በድሬዳዋ ስታዲየም በምድብ ሁለት አስር ሰዓት ላይ ጅቡቲ ከቡሩንዲ ሲጫወቱ ምሽት አንድ ሰዓት ላይ ደግሞ ዩጋንዳ ከታንዛኒያ ይገናኛሉ። ምድብ ሁለትን ታንዛኒያና ዩጋንዳ በእኩል ስድስት ነጥብ በግብ ክፍያ ተበላልጠው ይመሩታል። በስድስተኛ ሳምንት ሲቢኢ የኢትዮጵያ ፕሪምየር ሊግ ነገሌ አርሲ አዳማ ከተማን ሲያሸንፍ መሪው ሲዳማ ቡና ከመቀለ ሰባ እንደርታ ነጥብ ተጋርቷል። ሐዋሳ ዩኒቨርሲቲ ስታዲየም ላይ በተደረገው ጨዋታ ነገሌ አርሲ አዳማ ከተማን ሁለት ለአንድ በመርታት የመጀመሪያ ድሉን አሳክቷል። አህመድ ሁሴን በአስቆጠራት ግብ አዳማ ከተማ አንድ ለባዶ ሲመራ ቢቆይም ረሆቦት ሰላሎና ገብረመስቀል ገብረ ዱባለ በባከኑ ደቂቃዎች ባስቆጠሯቸው ግቦች ሁለት ለአንድ ረቷል። አዳማ ከተማ የመጀመሪያ ሽንፈቱ ሁኗል። አዲስ አበባ ስታዲየም ላይ መሪው ሲዳማ ቡና ከመቀለ ሰባ እንደርታ ያደረጉት ጨዋታ ደግሞ ግብ ሳይቆጠርበት ተጠናቋል። ዛሬም ጨዋታዎች ቀጥለው ሲደረጉ አዲስ አበባ ስታዲየም ላይ ከደቂቃዎች በኋላ ሰባት ሰዓት ላይ ወላሏ አዲግራት ዩኒቨርሲቲ ከሐዋሳ ከተማ አስር ሰዓት ላይ ደግሞ ኢትዮጵያ ንግድ ባንክ ከወላይታ ድቻ ይጫወታሉ። ሐዋሳ ላይ ደግሞ ዘጠኝ ሰዓት ላይ ኢትዮጵያ ቡና ከኢትዮጵያ መድን የሚያደርጉት ጨዋታ ይጠበቃል። አስራ ሁለት ሰዓት ላይ ቅዱስ ጊዮርጊስ ከሀዲያ ሐዋሳ ላይ ይጫወታሉ። ታላቁ ሩጫ በኢትዮጵያ የዓለም አትሌቲክስ ቅርስ ተረከበ። የዓለም አትሌቲክስ ቅርስ ለመምና ከስታዲየም ውጭ ለሚከናወኑ የአትሌቲክስ ዘርፎች እድገት የላቀ አስተዋጽኦ ላደረጉ የሚሰጥ ክብር ነው። ትላንት የኢትዮጵያ ቱሪዝም ሚኒስትር ሰላማዊት ካሳ፣ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ፣ የታላቁ ሩጫ በኢትዮጵያ መስራች ሻለቃ አትሌት ኃይለ ገብረሥላሴ፣ የአለም አትሌቲክስ የቅርስ ዳይሬክተር ክሪስ ተርነር እና ሌሎችም የክብር እንግዶች በተገኙበት በብሔራዊ ሙዚየም የቅርስ ርክክቡ ተፈጽሟል። የዓለም አትሌቲክስ ፕሬዝዳንት ሰር ሴባስቲያን ኮ በተወካያቸው በኩል ባስተላለፉት መልእክት ታላቁ ሩጫ በኢትዮጵያ የዓለም አትሌቲክስ ቅርስ በትክክል እንደሚገባው ተናግረዋል። ከንቲባ ዳነች አበቤ አትሌቲክስ በተለይም ሩጫ በኢትዮጵያ ያለውን ትልቅ ቦታ ጠቅሰው ታላቁ ሩጫ በኢትዮጵያ ለአትሌቲክስም ሆነ ለከተማዋ ላደረገው አስተዋጽኦ አመስግነዋል። የውድድሩ መስራች አትሌት ኃይለ ገብረሥላሴ በበኩሉ ይህ ሽልማት ለውድድሩና ለኢትዮጵያ ትልቅ ክብር ነው ብለዋል። የአለም አትሌቲክስ ከዚህ ቀደም ለጀግናው አትሌት አበበ ቢቂላ ክብር ያዘጋጀው ተመሳሳይ ቅርስ በተቋሙ ኃላፊ አማካኝነት ትናንት ለኢትዮጵያ አትሌቲክስ ተሰጥቷል።

ታላቁ ሩጫ በኢትዮጵያ ዓለም አቀፍ ተጽዕኖ ፈጣሪ እንዲሆን እንሰራለን ሲሉ የባንክ ኦፍ አሜሪካ ግሎባል ማርኬቲንግ ዳይሬክተር ብራድፎርድ ሮስ ተናገሩ። ታላቁ ሩጫ ከባንክ ኦፍ አሜሪካ ጋርም የአጋርነት ስምምነት ተፈራርሟል። ዮሴፍ ሹምዬ በዚህ ጉዳይ ላይ ተጨማሪ አለው። አሁን ላይ በአፍሪካ ግዙፉ የ10 ኪሎ ሜትር ውድድር የሆነው ታላቁ ሩጫ በኢትዮጵያ በቀጣይ ዓመታት ደግሞ ከዓለም ምርጡ ለመሆን ያነገበውን ዕቅድ ለማሳካት በእጅጉ የሚያግዘው ታላቅ ስምምነትን ፈርሟል። ባለፉት 25 ዓመታት በየዓመቱ ዕድገትን እያስመዘገበ የመጣው ውድድሩ አሁን ደግሞ ወደ ሌላኛው ምዕራፍ ለመሻገር ከባንክ ኦፍ አሜሪካ ጋር ለአምስት ዓመታት የአጋርነት ስምምነት ተፈራርሟል። ከዓለም እጅግ ግዙፍና ተጽዕኖ ፈጣሪ የፋይናንስ ተቋማት መካከል አንዱ የሆነው ባንክ ኦፍ አሜሪካ የቦስተንና ቺካጎ ማራቶን አሁን የደረሱበት ደረጃ ላይ ለመገኘታቸው ትልቁ ሚናን የተወጣ ተቋም ነው። ይህ ግዙፍ ተቋም ከታላቁ ሩጫ ጋር በተፈራረመበት መድረክም የባንኩ ግሎባል ማርኬቲንግ ዳይሬክተር ከሁሉ አስቀድመው ለተደረገላቸው ኢትዮጵያዊ አቀባበል ምስጋናቸውን ቸረዋል። የታላቁ በኢትዮጵያ ሰራተኞችና ኢትዮጵያውያን ለሞቅ አቀባበላችሁ በማመስገን መጀመር እፈልጋለሁ። እዚህ በመገኘቴና ከብዙ ሰው ጋር በመተዋወቄም ደስተኛ ነኝ። ኢትዮጵያ ምን እንደምትመስል ስላሳያችሁኝ ከልብ አመሰግናለሁ። ዳይሬክተሩ ታላቁ ሩጫ በማህበረሰቡ ውስጥ የፈጠረው አስተዋጽኦ ስለሳበን ወደ ኢትዮጵያ መጥተናል። የቤተሰቡ አባል በመሆናችንም ደስተኞች ነንም ብለዋል። ዛሬ መታዘብ የምችለው ነገር ታላቁ ሩጫ ባለፉት 25 ዓመታት ያሳረፋቸውን አሻራ ነው። የቀድሞ አትሌቶች አሉ፣ ከውድድሩ ጀርባ ሆነው ሲሰሩ የነበሩ አሉ። ውድድሩ ለኢትዮጵያ ምን ማለት እንደሆነ አይተናል። እኛ እንደ ባንክ ኦፍ አሜሪካም እዚህ በመገኘታችን ኩራት ይሰማናል። ለሚቀጥሉት አምስት ዓመታትም በአጋርነት በመስራታችንም ደስተኞች ነን ተቀብላችሁን ወደ ቤተሰባችሁ ስለተቀላቀልን እናመሰግናለን። ስፖርት በማህበረሰብ ውስጥ የሚጫወተው ሚና ዘርፈ ብዙ መሆኑን ያነሱት ብራድፎርድ ሮዝ ታላቁ ሩጫም ለኢትዮጵያ ብዙ እያበረከተ እንደሚገኝ ምስክርነታቸውን ሰጥተዋል። ስፖርት ሚናው ብዙ እንደሆነ እናምናለን። ዘላቂ ኢኮኖሚያዊ እድገትን ያመጣል። ማህበረሰብን አንድ ያደርጋል። ወጣቶች ሕልም እንዲኖራቸውም ያደርጋል። አካታችነትንም ያሰፍናል። ታላቁ ሩጫም ይህንኑ ስለሚያደርግ አጋር በመሆናችን ደስተኞች ነን። አፍሪካ ፈጣን የኢኮኖሚ እድገት ውስጥ እንደምትገኝ ያነሱት የማርኬቲንግ ዳይሬክተሩ የስፖርቱ ኢንዱስትሪም እያደገ ስለሚገኝ ከዚህ እድገት ለመቋደስ ወደ አህጉሪቱ መምጣታቸውንም ጠቁመዋል። የአፍሪካ ኢኮኖሚ በፍጥነት እያደገ ነው። ከስፖርት አንጻር ብንመለከተው በአህጉሪቱ ኢንዱስትሪው 12 ቢሊዮን ዶላር ያንቀሳቅሳል። ቁጥሩ በየዓመቱ እየጨመረ ነው። እኛም የአፍሪካ አጋር ለመሆን ትክክለኛ ሰዓት በመሆኑ ወደዚህ መጥተናል። እርስ በርስ በመማማር ታላቁ ሩጫ በኢትዮጵያ ልክ እንደ ቦስተንና ቺካጎ ማራቶኖች ሁሉ በዓለም ተጽዕኖ ፈጣሪነቱ ከፍ እንዲል እንደሚሰራም ባንክ ኦፍ አሜሪካ በማርኬቲንግ ዳይሬክተሩ በኩል ገልጿል። እንደ ባንክ ኦፍ አሜሪካ ታላቁ ሩጫ ከዚህም የበለጠ እንዲያደግ እገዛ እናደርጋለን ለዓለም አፍሪካ ምን መስራት እንደምትችል ለማሳየት ያግዛል። የአጋርነት ስምምነታችንም ዘላቂነትን መሰረት ያደረገ ነው። በቦስተንና ቺካጎ ማራቶን እንዳደረግነው ታላቁ ሩጫን እድገቱ እንዲጨምር እንሰራለን። የቦስተንና የቺካጎ ማራቶን የውድድር ዳይሬክተሮችን ያመጣ ነው። ለዚህ ነው እኛ ከእናንተ እንማራለን፣ እናንተም ከእኛ ትማራላችሁ። ማደግና ወደ ቀጣዩ ምዕራፍ መሻገር የሚቻለውም በዚህ መንገድ ነው። አትሌት ሻለቃ ኃይሌ ገብረስላሴም ስምምነቱ ታላቁ ሩጫን ወደ ቀጣዩ ምዕራፍ የሚያሸጋግር ነው ብሏል። ይህ ትልቁ ዛሬ የፈረምኑ የተፈራረምኑ ፊርማ በጣም በጣም ለእኛ አንድ አንድ ማይልስቶን የተቀመጠበት ነው። በእውነት በጣም ሁሌ የምንመኘው የምናስበው የነበረ ነገር ስለሆነ በጣም እናመሰግናለን። አትሌት ሻለቃ ኃይሌ ገብረስላሴ የስምምነቱን የስምነቱን የገንዘብ መጠን ከመናገር ቢቆጠብም ከፍተኛ እንደሆነ ግን በመድረኩ ላይ ፍንጭ ሰጥቷል። ታላቁ ሩጫም ከዚህ የበለጠ ከፍ ይላል፣ ቦስተንና ቺካጎ መጣንላችሁ ሲልም ተደምጧል። በጣም ነው የምናመሰግን ኢንጆይ የታላቁ ሩጫ በኢትዮጵያ መስራችና ባለቤት ሻለቃ አትሌት ኃይለ ገብረስላሴ እውቅና ተሰጠው። ታላቁ ሩጫ በባለፉት 25 ዓመታት በአጋርነት አብረው ስለሰሩት ተቋማትም አመስግኗል። ዮሴፍ ሹምዬ የዚህን ዝርዝርም አዘጋጅተዋል። ደስ ብሎኛል። ሁለት የኦሎምፒክ አራት የዓለም ሻምፒዮና የወርቅ ሜዳሊያዎች 27 የዓለም ክብረ ወሰኖች በ24 የተወዳዳሪነት ዓመታት አትሌት ሻለቃ ኃይሌ ገብረስላሴ ለሀገሩ እያበረከተው ለኢትዮጵያ አትሌቲክስ ስም እየከፈለው ብዙ ነው የኃይሌ አበርክቶ። ሮጦ በመቅደም የሀገርን ሰንደቅ በዓለም አደባባይ ከፍ በማድረግ የሚያበቃ ብቻም አይደለም። ከ25 ዓመታት በፊት የማይቻል ቢመስልም አስር ሺህ ተሳታፊዎችን ይዞ የጀመረው ታላቁ ሩጫ በኢትዮጵያ ዛሬ እሱን የመሰሉ ጀግና አትሌቶች የሚፈሩበት ኢትዮጵያውያን በጋራ የሚደምቁበት ህብረታቸውንም የሚያ ጠነከሩበት የጋራ መድረካቸው ሆኗል። ለዚህም የኃይሌ ባለራእይነት የማይተካ ሚና ነበረው። ለዚህ ውድድር መሳካት ከመጀመሪያው አንስቶ ብዙ ዋጋ ከፍለሃል። አሁን የኃይሌ ሩጫ ሳይሆን የሀገር ቅርስ ሆኗል። ብዙ ጊዜ እንደምትናገረው ይሄ ከሜዳሊያዎቼ አንዱ ነው ስትል ትሰማለክ። የመጀመሪያውን አሸንፈህ ወስደሃል። አስራ አምስተኛውንም ሮጠሃል ሀያ አንደኛውን ግን ትልቁን የምስጋናችንን ሜዳሊያ እናበረከትልሃለን። በመጨረሻም ኃይሌ ስላደረግከው ለሀገር ስላበረከትከው ሁሉ እናመሰግንሃለን። ታላቁ ሩጫ በኢትዮጵያ ላለፉት 25 ዓመታት በአጋርነት አብረውት የሰሩ ተቋማትን እውቅና በሰጠበት መድረክ የተቋሙ ሰራተኞች የኢትዮጵያን ሕዝብ ወክለው በሁለት ጊዜ የኦሎምፒክ ሻምፒዮኗ መሰረት ደፋር በኩል አመስግነውታል። ስጦታም አበርክተውለታል። በሲድኒ ኦሎምፒክ የወርቅ ሜዳሊያን አጥልቆ የሀገሩ ሰንደቅ ከፍ ሲል እንባ እንደቀደመው ትናንትም የደስታ እንባን አንብቷል። እግዚአብሔር ያክብርልኝ፣ ሁላችሁንም። በተለየ ቢሮ ልጆች ቢሮ አሸልሙኝም ነበር እዚህ ጊዜ ለምን ትሻማላችሁ? በጣም ታንኪው። በጣም ነው ደስ ያለኝ። ሁላችሁንም ጓደኞች እዚህ አብረን ብዙ አመት የሮጥን ሁላችሁም እዚህ እናመሰግናለሁ። ከውጭ የመጣችሁትን ደስ ብሎኛል።

የኢትዮጵያ ቱሪዝም ሚኒስቴርም ኢትዮጵያን ከአኩሪ ታሪኳና አስደናቂ የቱሪስት መስህቦቿ ባልተናነሰ በዓለም አደባባይ ላስተዋወቃት አትሌት ሻለቃ ኃይለ ገብረስላሴ የሚወዳት ሀገሩን ማራኪ መልክዓ ምድርን የሚያሳይ ስጦታን አበርክቶለታል። በመድረኩም ታላቁ ሩጫ በኢትዮጵያ ባለፉት 25 ዓመታት አብረውት የዘለቁትን ተቋማት እውቅና ሰጥቷቸዋል። የውድድሩ ብቸኛ የሚዲያ አጋር የሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን አዲስ አበባ ከተማ አስተዳደር፣ የኢትዮጵያ አትሌቲክስ ፌዴሬሽንና የቱሪዝም ሚኒስቴር ደግሞ ለአጋርነታቸውና አበርክቷቸው እውቅና ከትችራቸው መካከል ናቸው። የአውሮፓ ታላላቅ ሊግ ተጠባቂ የሳምንቱን ጨዋታዎች አካተን ከደቂቃዎች በኋላ ሰባት ሰዓት ላይ በኢቲቪ መዝናኛ እንገናኛለን። የስፖርት ዜናው አበቃ።